ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? የምዕራፍ ሁለት የተመራረጡ የቢዝነስ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ድምፅ ሰው ነኝ። በቅድሚያም አርዕስቶችን እናስቀድም። የታክስ እዳ ያለባቸው በርካታ ግብር ከፋዮች ከሀገር እንዳይወጡ ትዕዛዝ መተላለፉ ተሰማም። እገዳውን ተከትሎ ከአዲስ አበባ ገቢዎች የተላለፈ ሌላ መልእክትም አለ። አብራችሁን ከቆያችሁ የምትሰሙ ይሆናል። በባንኮች የሚደረግ የብድር ወለድ ጭማሪ ጫና የሚፈጥረው በተበዳሪዎች ላይ ሳይሆን ባልተበደሩ የሕብረተሰብ ክፍሎች ላይ እንደሆነ ተገልጿል። ሙሉ መረጃውን በዝርዝር ዜናችን አካተነዋል። የኮሪደር ልማት መብራቶችን የሰረቀ ግለሰብ በስርዓት ተቀጣም። ይህ ግለሰብ የስንት ዓመት ቅጣት ተላለፈበት? እንዲሁም የዘረፋቸው መብራቶች በገንዘብ ሲተመን ምን ያክል ይሆናል? የፖሊስን ማብራሪያ ይዘናል፣ ወደ እናንተ እናደርሰዋለን። በመጨረሻም ከሰባት ቢሊዮን ብር በላይ መታደግ መቻሉን የአዲስ አበባ እሳትና አደጋ ስጋት ሥራ አመራር ኮሚሽን አስታወቀ የሚሉትና ሌሎች ቢዝነስ መረጃዎችን ወደ እናንተ እናደርሳለን። ትኩስና ታማኝ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን መወዳጀታችሁን እንዳትዘነጉ። በዝርዝር ወደምንመለከተው መረጃ እናልፋለን። ጊዮን ሆምስ ለኑሮና ለኪራይ በሚመቸው በመሃል ቦሌ ወሎ ሰፈር ወንጌላዊት ሕንፃ ፊት ለፊት በሚገኘው ሳይታችን በሀያ ሺ ካሬ ላይ ያረፈ በከፍተኛ ጥራትና በልዩ ዲዛይን ዘጠና በመቶ ያለቀ ዘመናዊ አፓርትመንቶች በማስታወቂያ ዋጋ ለሽያጭ አቅርበናል። ሰፊ አማራጮችን ይዘን የቀረብን ሲሆን እርስዎ በመረጡት ጊዜ በስድስት ወር በሁለት አሊያም በሶስት አመት ልናስረክቦት ክቦት ዘጋጅተናል። እንደየ አቅሙ የሚገዟቸው ከባለ አንድ መኝታ ጀምሮ እስከ ባለ አራት መኝታ አፓርትመንቶች ከተጨማሪ የሰራተኛ የላውንድሪ ክፍል ብለውም የመኪና ማቆሚያና ሁለት ቆንጆ እይታ ያላቸው በረንዳዎች አስደናቂውን መኖሪያ መንደር ለማየት ተመራጭ ሆኖ ተዘጋጅተዋል። ከዚህ ባሻገር ከርሰ ምድር ውሃ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ዘመናዊ ልፍቶችና ሱፐር ማርኬት ያሟላ እጅግ ዘመናዊ መንደር እየገነባን ነው ስንለ በታላቅ ደስታ ነው። ለበለጠ መረጃ በስልክ ቁጥር 0960777779 ላይ ይደውሉልን። ጊዮን ሆምስ ከጊዮን ጋዝ ፒኤልሲ ባለፉ ስድስት ወራት ከሰባት ቢሊዮን ብር በላይ መታደግ መቻሉን የአዲስ አበባ እሳትና አደጋ ስጋት ሥራ አመራር ኮሚሽን አስታውቋል። የአዲስ አበባ እሳትና የአደጋ ስጋት ሥራ አመራር ኮሚሽን ዋና ኮሚሽነር ኮማንደር አህመድ ሙሐመድ በከተማው በስድስት ወራት ውስጥ ሁለት መቶ አርባ አራት አደጋዎች መከሰታቸውን ገልጸው አብዛኛው አደጋዎች ግን ከጥንቃቄ ጉድለት የተከሰቱ መሆናቸውን አስረድተዋል። አሁን ግን ዘመናዊ ቴክኖሎጂዎችን መጠቀማችን በዘንድሮ ዓመት እስካሁን ባለው ጊዜ ከተከሰቱት 244 አደጋዎች የሰው ሕይወትን ጨምሮ ከ7 ቢሊዮን ብር በላይ መታደግ መቻሉን አክለው ገልጸዋል። የአዲስ አበባ ከተማ ስራ አስኪያጅ ጽፈት ቤት በማዘጋጃ ቤት አገልግሎት አሰጣጥ ዙሪያ በተለይም ከአደጋ ምላሽ አሰጣጥ ጋር በተያያዘ ከሚዲያ ባለሙያዎች ጋር ውይይት አድርገዋል። የታክስ እዳ ያለባቸው በርካታ ግብር ከፋዮች ከሀገር እንዳይወጡ ትዕዛዝ መተላለፉ ተሰምተዋል። የአዲስ አበባ ገቢዎች ቢሮ ከ3.2 ቢሊዮን ብር በላይ ግብር ያለባቸው 62 ግለሰቦች ከሀገር እንዳይወጡ ክልከላ መጣሉን አስታውቋል። እገዳው የተጣለባቸው ግብር ከፋዮች በተደጋጋሚ ግብራቸውን እንዲከፍሉ የተደረገላቸውን ጥሪ ችላ ያሉ ናቸው ተብሏል። ቢሮው ይህንን እገዳ ለመጣል የግብር አስተዳደር አዋጭ ቁጥር 98 3 ህዝባር 2008 አንቀጽ 44 ንዑስ አንቀጽ ከ1 እስከ 3 መሠረት በማድረግ ሲሆን የእነዚህ ግለሰቦች ስም ዝርዝር ለፌዴራል ኢሚግሬሽንና ዜግነት አገልግሎት መላኩንም ጠቁሟል። ቢሮው በ2017 በጀት ዓመት የግብር ዕዳቸውን በአግባቡ ሳይወጡ የሚሰወሩ ግብር ከፋዮችን በአግባቡ በመከታተል ግዴታቸውን እንዲወጡ ለማስቻል የእዳ ክትትልና አስተዳደር የስራ ክፍልን በአዲስ መልክ በማደራጀት ወደ ተግባር ማስገባቱን ገልጸዋል። በድጋሜ በተዋቀረው ክፍል ባለፉት ስድስት ወራት ውስጥ ከስድስት ነጥብ አራት ቢሊዮን ብር በላይ መሰብሰቡን የገለጸው የገቢዎች ቢሮ ሁሉም ግብር ከፋዮች ግዴታቸውን በአግባቡ እንዲወጡና ለከተማዋ እድገት እንዲያግዙም አሳስበዋል። የኢትዮጵያ ብሔራዊ የንግድ ፖርታል ማስፋፊያ ፕሮጀክት መጠናቀቁን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታውቋል። በዚህ ብሔራዊ የንግድ ፖርታል ማስፋፊያ ላይ ሶስት ከተሞች መካተታቸው የተገለጸ ሲሆን እነሱም የአዳማ የባህር ዳርና የድሬዳዋ ከተማ አስተዳደሮች ናቸው ተብሏል። ይህም የግንባታ ፍቃድ መስጠትን ጨምሮ የመንግስት አገልግሎቶችን በመስመር ላይ እንዲሰጡ እንደሚያስችላቸውም ተገልጿል። ይህ ፖርታል በርካታ የመንግስት አገልግሎቶች ችን በመስመር ላይ ለማግኘት የሚያስችል መድረክ ሲሆን የመንግስት የኤሌክትሮኒክስ አገልግሎቶች ወይም ይህ አገልግሎቶችና ይህን አገልግሎት የሚሰጡ የመንግስት ኤጀንሲዎች በአንድ ማዕከል እንዲሰባሰቡ ታስቦ የተሰራ ነውም ተብሏል። ፖርታሉም በመጀመሪያው የተገነባው እንደ ኤሮፒያኑ አቆጣጠር በ2019 በኢኖቬሽንና ቴክኖሎጂ ሚንት ሲሆን ለአዲስ አበባ ከተማ አስተዳደር ብቻ አገልግሎት ይሰጥ እንደነበር ተገልጿል። በአገልግሎት አሰጣጡ ላይ የታየው መሻሻል ተከትሎ የኢኖቬሽንና ቴክኖሎጂ ሚኒስተር ሚንት በአውሮፓ ህብረት ድጋፍ ፕሮጀክቱን ወደ ሌሎች የአገሪቱ ክፍሎች ለማስፋት መቻሉን ካፒታል አስነብቧል። ዛሬ ይፋ የተደረገው የዚህ ፖርታል ዋና ዓላማ የኢትዮጵያን የንግድ ምቹ ሁኔታ ማሻሻልና የመንግስት አገልግሎቶችን በዲጂታል ማቅረብ እንደሆነ ተጠቁሟል። በባንኮች የሚደረግ የብድር ወለድ ጭማሪ የጫና የሚፈጥረው በተበዳሪዎች ላይ ሳይሆን ባልተበደሩ የህብረተሰብ ክፍሎች ላይ እንደሆነ ተገለጸም። በተለይም የባንኮችን የብድር ወለድ መጨመርን የተበዳሪዎች ችግር አድርጎ ከሚወሰደው ይልቅ በተቃራኒው ለከፍተኛ እዳ የሚደረገው ያልተበደረውን ደንበኛ ነው ተብሏል። ይህም ባንኮች ለተበዳሪዎች ገንዘብን ሲያበድሩ ከብዙሃኑ በቁጠባ ያሰባሰቡትን ገንዘብ ወለድ አሳቦ ለተበዳሪ ደንበኞች ቸው ስለሚሰጡ መሆኑ ተገልጿል። በዚህም የካሽ እጥረት በሚፈጠርበትና ተመሳሳይ የፋይናንስ ችግሮች በሚገጥሙበት ወቅት ከተበደረው ተበዳሪ ይልቅ ገንዘቡን በባንክ የቆጠበው ግለሰብ ተጎጂ ስለሚሆን ነው ተብሏል። ሌላው ከዚህ ጉዳይ ጋር በተያያዘ ባለሙያዎች የሚያነሱት አመኪኔዮ ደግሞ የካሽ እጥረት መፈጠር ሲሆን ባንኮች ለብድር የሚያቀርቡት የካሽ ገንዘብ እጥረት ተቀርፎ በቀላሉ ካላገኙና ዋጋ እየከፈሉም ቢሆን ጥሬ ገንዘብ የማያገኙ ከሆነ በዚያው ልክ የባንኮች ዋጋም ከፍ እንደሚል ተነግሯል። ሌላው ከዚህ ጉዳይ ጋር በተያያዘ ባለሙያዎች የሚያነሱት አመክንዮ ደግሞ የካሽ እጥረት መፈጠር ሲሆን ባንኮች ለብድር የሚያቀርቡት የካሽ ገንዘብ እጥረት ተቀርፎ በቀላሉ ካላገኙና ገንዘብ እየከፈሉም ቢሆን ጥሬ ገንዘብ የማያገኙ ከሆነ በዚያው ልክ የባንኮች ዋጋ ከፍ እንደሚል ነው የተነገረው። እንደ ምጣኔ ሀብት ባለሙያዎቹ ሀሳብ ባንኮቹ የጥሬ ገንዘብ እጥረት መኖሩ መኖሩን እየተረዱ ሲመጡ የያዙትን የጥሬ ገንዘብ የሚሸጡት ሲሆን በተቃራኒው ጥሬ ገንዘብ አናገኝም ብለው ካሰቡ ደግሞ የያዙትን ገንዘብ በውድ ዋጋ እንደሚሸጡት ተነግሯል። ለአብነትም የኢትዮጵያ ንግድ ባንክ የወለድ ማሻሻያ በማድረግ ለግብርና እንዲሁም ለማዳበሪያ የሰጠው ወለድ ወደ አንድ በመቶ የቀነሰ ሲሆን ሌሎች ብድር ለሚሰጣቸው መሰል የማይክሮ ፋይናንስ ተቋማትና የንግድ ማህበራት የሚሰጠው ብድር ወደ ሶስት በመቶ ከፍ ማለቱ ይታወሳል ይሰጣል በተመሳሳይ ለመካከለኛ ጊዜ ለማክሮ ፋይናንስ የሚሰጠው ብድር ከ12 በመቶ ወደ 14.5 በመቶ ያደገ ሲሆን ለረጅም ጊዜ የሚሰጠው ብድሮች ደግሞ ከ12.5 በመቶ ወደ 15.5 በመቶ ሊያድግ መቻሉን መረጃዎች ያሳያሉ። ከዚህ ጋር ተያይዞ ሁሉም የግል ባንኮች በሚባልበት ደረጃ ተመሳሳይ ብድሮችን ከ22 በመቶ ወደ 23 በመቶ ከፍ ሊያደርጉ መቻላቸው ነው መረጃዎች የሚያመለ ያመለክቱት ይህ የሆነበትን ምክንያትና ባንኮች ብርን በውድ ዋጋ እየሸጡበት ያለውን ሁኔታ ደግሞ የምጣኔ ሀብት ባለሙያዎች ሀሳብ እየሰጡበት ይገኛሉ። የጥሬ ገንዘብ እጥረቱ እየታየ መምጣቱን ተከትሎ ከፍ ያለ ገንዘብ ያላቸው ባንኮች ጥሬ ገንዘብ ለሌላቸው ወይም የካሽ እጥረት ላለባቸው ባንኮችና ተበዳሪዎች በከፍተኛ ዋጋ እየሸጡ በመሆኑ ነው ተብሏል። በመሆኑም የብድር ወለድ እያደገ መምጣቱንና የጥሬ ገንዘብ እጥረቱን የብሔራዊ ባንክ በተወሰነ መልኩም ቢሆን መቀነስና ውጥረቱን ማርገብ እንደሚችል ባለሙያዎቹ ይስማሙበታል። በዚህም ብሔራዊ ባንክ የጥሬ ገንዘብ እጥረቱን ለመፍታት ካሹን ወደ ኢኮኖሚ ገበያው ተደራሽ ማድረግ የግድ እንደሚለውና የፋይናንስ ስርዓቱ ጤናማነትን ማረጋገጥ እንዲሁም ፍትሐዊ የገንዘብ ፍሰትና ዝውውር እንዲኖር የማድረግ ግዴታ እንዳለበትም ተነግሯል። በተጨማሪም ብሔራዊ ባንክ ከባንኮች ሰነድን በማቅለል ጥሬ ገንዘብን ለኢኮኖሚው መልቀቅ በበቂ ሁኔታ ሁኔታ ባንኮች እንዲያበድሩ ማድረግና የቁጠባ ወለድን በማበረታታት የወለድ ጭማሪውን መግታት ይቻላል የተባለው። በዚህም ጥሬ ገንዘብ እጥረትን መፍታትና መልስ መስጠት እንጂ ብድር ማለት የተበዳሪዎች ችግር እንዳልሆነ ባለሙያዎች አክለዋል። ቀጥለናል። የተከበራችሁ ተከታታዮቻችን፣ በመጨረሻም በዝርዝር ወደምንመለከተው መረጃ አለፍን። የኮሪደር ልማት መብራቶችን የሰረቀ ግለሰብ በእስራት መቀጣቱ ተገልጿል። ይህ ግለሰብ የኮሪደር ልማት ላይ ባሉ ዘንባባዎች ላይ የተተከሉ መብራቶችን የሰረቀ ተከሳሽ እጅ ከፈንጅ ተይዞ በስድስት ዓመት ከስድስት ወር እስራት መቀጣቱን የየካ ክፍለ ከተማ ፖሊስ መምሪያ ገልጿል። አላዛር ግሩም የተባለው ተከሳሽ ጨለማን ተገን በማድረግ የኮሪደር የኮሪደር ልማት መብራቶችን ሰርቆ ሊሰወር ሲሞክር በቁጥጥር ስር የዋለው በየካ ክፍለ ከተማ ወረዳ ምስ ኮከበ ጽባህ ትምህርት ቤት አካባቢ እንደሆነ ተገልጿል ግለሰቡ የዋጋ ግምቱ ከ200 ብር በላይ የሚያወጣ ንብረትነቱ የካ ክፍለ ከተማ ወረዳ ምስ ከተማ ውበትና ልማት ጽሕፈት ቤት ክትትልና ድጋፍ የኮሪደር ልማት የሆኑትን ስድስት አምፖላይት መብራቶችን ሰርቆ ሊሰወር ሲል በአካባቢው በነበሩ የጸጥታ አካላት እጅ ከፍንጅ ል እያዝመ መቻሉን የክፍለ ከተማው ፖሊስ መምሪያ ገልጿል። ተከሳሹ ተይዞ ወደ ፖሊስ መምሪያው ከመጣ በኋላ በማስረጃ የተደገፈ ምርመራ በማጣራት በአቃቤ ሕግ ክስ የተመሰረተበት ሲሆን ፈጣን ችሎትም ቀርቦ ጉዳዩ ሲታይ ቆይቶ ተከሳሽ ላይ አስተማሪ ቅጣት ተወስኖበታል ተብሏል። የተከሳሽን መዝገብ የተከታተለው በፌዴራል የመጀመሪያ ደረጃ ፍርድ ቤት የካ ምድብ አንደኛ ወንጀል ችሎት አላዛር ግሩም ጥፋተኛ መሆኑን በማስረጃ በማረጋገጥ ተከሳሽን ያርማል፣ ሌሎችንም ወንጀል ፈጻሚዎችን ያስተምራል በማለት በስድስት ዓመት ከስድስት ወር በእስራት እንዲቀጣ ውሳኔውን አስተላልፎበታል። የከተማዋን የልማት ስራዎች የእያንዳንዱ ዜጋ መጠቀሚያና ሀብት በመሆናቸው ጉዳት እንዳይደርስባቸው እንዲሁም እንዳይሰረቁ በመከላከል ሁሉም ኃላፊነቱን እንዲወጣና ሲሰረቁ ወይም ጉዳት ሲደርስባቸው ሲመለከት ለፖሊስ ጥቆማ መስጠት እንደሚያስፈልግ የአዲስ አበባ ፖሊስ ጥሪ አቅርቧል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ ሁለት የያዝንላችሁ የቢዝነስ መረጃዎቻችን እነዚሁን ይመስሉ ነበር። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ የሁልጊዜ ግብዣችን ነው። መልካም ጊዜ። ዲዮን ሆምስ ለኑሮና ለኪራይ በሚመቸው በመሃል ቦሌ ወሎ ሰፈር ወንጌላዊት ሕንፃ ፊት ለፊት በሚገኘው ሳይታችን በሃያ ሺ ካሬ ላይ ያረፈ በከፍተኛ ጥራትና በልዩ ዲዛይን ዘጠና በመቶ ያለቀ ዘመናዊ አፓርትመንቶች በማስታወቂያ ዋጋ ለሽያጭ አቅርበናል። ሰፊ አማራጮችን ሚዘን የቀረብን ሲሆን እርስዎ በመረጡት ጊዜ በስድስት ወር በሁለት ታሊያን በሶስት ዓመት ልናስረክቦት ተዘጋጅተናል። እንደየ አቅሙ የሚገዟቸው ከባለ አንድ መኝታ ጀምሮ እስከ ባለ አራት መኝታ አፓርትመንቶች ከተጨማሪ ሰራተኛ የላውንድሪ ክፍል ብለው የመኪና ማቆሚያ እና ሁለት ቆንጆ እይታ ያላቸው በረንዳዎች አስደናቂውን መኖሪያ መንደር ለማየት ተመራጭ ሆኖ ተዘጋጅተዋል። ከዚህ ባሻገር የከርሰ ምድር ውሃ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ዘመናዊ ልፍቶችና ሱፐርማርኬት ያሟላ እጅግ ዘመናዊ መንደር እየገነባን ነው ስንለ በታላቅ ደስታ ነው። ለበለጠ መረጃ በስልክ ቁጥር 0967779779 ላይ ይደውሉልን። ጊዮን ሆምስ ከጊዮን ጋዝ ፒያለሲ